የአላህን ሸሪዓ መጥላት ከእስልምና ያስወጣል ተብሏል ያብራሩልኝ በኢማን ማነስ የተነሳ አንድን የሸሪዓ ህግ መስራት ቢጠላ ለምሳሌ የሴትን ልጅ ግርዛት ቢቃወም ከእስልምና ይወጣል የሚል ጥያቄ ነው ገጠር ያሉ ቤተሰቦቻችን ሽርክ ያሻርካሉ እነሱ ካፊሮች ናቸው ሲሞቱ አላህ ይርሐማቸው ማለትስ ይቻላል ያረዱትን መብላትስ ይከለከላል? እነሱን ካላከፈርሽ ከፈርሽ አንቺም ካፍር ነሽ እያሉኝ ነው የሚል ጥያቄ ነው። ስለ ዲኔ ከማወቅ በፊት ብዙ ሶላት አልሰግድም ነበረ ስለ ዲኔም ካወቅኩ በኋላ ስድስት ሶላቶችን ጊዜ አሳልፌ ሰግጃለሁ እና ምን ማድረግ አለብኝ? ካፍር የሚባለው ሁክም ላይስ እገባለሁ? የሚል ጥያቄ ነው። ጥያቄ አጎቴ ልጅ አባቱ በህፃንነቱ ነው የሞተው እና ቆይቶ እናቱን አጎቱ አገባት፣ ማለት የአባቱ ወንድም። እናም ልጁ አድጎ ሰው ቤት ነው የሚሰራው። ለሱ አባቱ ንብረት ትቶለት የሞተውን የሚጠቀሙበት የእንጀራ አባቱ እና እናቱ ናቸው። ይህ አያስጠይቃቸውም? የሚል ጥያቄ ነው። ጥያቄ ማግባት ፈልጌ አባቶች ስለሚያሻርክ ከእስልምና ውጪ ነው ኒካህ ማሰር አይችልም አሉኝ። ሙወሂድ የሆነ ቤተሰብ የለኝም። እዚህ ኒካህ የሚያስር ኡስታዝ አለ፣ እሱ ቢያስርልኝ ይሆናል? ቃዲ እንዳያስርልኝ ያለሁት ውጭ ሀገር ነው። የሚል ጥያቄ። ጓደኛ ነበረችኝ፣ ጓደኛ ብቻ ሳትሆን ቤተሰብም ነን። እናም ባለቤቴ ጓደኛሽ አንቺም ብላ እዚህ ቤት ከመጣች ሶስቱንም ኒካህ አውርጄልሻለሁ አለኝ። እስካሁን ልጅቱ ጋር አልተገናኘንም። ወደፊት በደስታም በሀዘንም ጊዜ መገናኘታችን አይቀርም እና ባለቤቴ ምን ማድረግ አለበት? እዛ ቤት አንቺም ብላ ከመጣች ነው ያለው። ከዛ ቤት ለቅቄ ወጣሁኝ። ወደፊት ያለሁበት ቦታ እኔም ብላ ከመጣችስ ምን ማድረግ አለብን? የሚል ጥያቄ ነው فاغتنم

የአላህን ሸሪዓ መጥላት ከእስልምና ያስወጣል ተብሏል ቢያብራሩልኝ በኢማን ማነስ የተነሳ አንድን የሸሪዓ ህግ መስራት ቢጠላ ለምሳሌ የሴትን ልጅ ግርዛት ቢቃወም ከእስልምና ይወጣል የሚል ጥያቄ ነው እያንዳንዱ ሙስልም ድኑን በዝርዝር ሊያውቅ የተፈጠረለትን ዓላማ ሊረዳና ሊጠብቅ ይገባል ለሰው ልጆች የሚበጀውን በሙሉ የሚያውቀው አላህ የወሰናቸው ውሳኔዎችና ህግጋቶችን ወዶ መቀበል የሙእምንነት ምልክት ሲሆን አላህ የደነገገውን ድንጋጌ የወሰነውን ውሳኔ መጥላት ደግሞ በጥቅሉ ያለማመን ምልክት ነው። አንድ ሰው ላኢላሀ ኢለላህ ሙሐመዱን ረሱሉላህ ከማለቱም ጋር ከእስላም ሊያስወጡትና ኩፍር ውስጥ ሊያስገቡት የሚችሉ እጅግ በጣም ብዙ የሆኑ እምነቶችና ተግባራቶች አሉ ከዚህም አንዱ የዲን ህግጋትን ሸሪዓን

መጥላት ከእስልምና ከሚያወጡ ነገሮች መሃል የሚመደብ ነው። የዲን አካል መሆኑን ከማወቁ ጋር አውቆ ሆን ብሎ የዲን እስላሚ ሸሪያ አካል የሆኑ ነገሮችን የጠላ ሰው ወይም ከዚህ ከአላህ ሕግ ሌሎች ሕጎች ይሻላሉ ያለ እንዲህ አይነት ንግግርና ተግባሩ ከእስላም እንዲወጣ ያደርገዋል። ይህ እንዳለ ሆነው አንዳንድ የሸሪያ ሕግጋትን ራሳቸውን መጥላትና ማድረጉን መጥላት ሁለቱ ይለያያል። በእስላም ግዴታ የሆኑ የትጥበት አይነቶች አሉ። ሌሎችም አንዳንድ ሲሰሩ በተለይ ኢማን ዲን ላልገባው ሰው ሊከብዱ የሚችሉ ህግጋት አሉ። እነዚህን ራሳቸውን መጥላት አያስፈልጉም ነበር ብሎ ማመን ሸሪዓን ዲንን መጥላት ነው፣ ከስላም የሚያወጣ ነው። ነገር ግን ይሄን ማድረጉን ተከትሎ የሚመጣውን ነገር አየር ቀዝቃዛ በሆነበት ወቅት ላይ ውዱ ማድረግ ገላን መታጠብ መጥላት መጾምን ተከትሎ የሚመጣውን ድካም መጥላት ኢባዳውን ህጉን ራሱን እንደ መጥላት አይሆንም። የጀናባ መታጠብ መኖር አልነበረበትም፣ ጾም ሐጅ መኖር አልነበረበትም፣ መደንገግ አልነበረበትም አላስፈላጊ ነው ብሎ ከስር መሰረት ወይ መጥላት ያከፍራል። እነዚህን ሲያደርጉ የሚመጣውን ድካም መጥላቱ ክፍር አይሆንም። ጥያቄ ላይ እንደምሳሌ የተጠቀሰውን ነጥብ በተመለከተ መጥላቱ የሚያከፍረው የዲን አካል መሆኑ በግልጽ የሚታወቅ ነገር ሲሆን፣ የሴት ልጅ ግርዛት ሸሪዓ ላይ ኪላፍ አለበት ዋጅብ ነው ያሉ ዕለሞች አሉ። ዋጅብ አይደለም ሱና ነው ያሉ አሉ። ዋጅብም ሱናም አይባልም መሽሩዕ ነው፣ አፈጻጸሙ ላይ አንዳንድ ጥንቃቄዎች ተደርጎ የሚፈቀዱበት ሁኔታ አለ። ሓላል ነው የሚል አቋም ያላቸውም አሉ። ይህ ከሆነ ልክ እንደ ሶላት፣ እንደ ጾም፣ እንደ ሒጃብ ግዴታነቱ በግልጽ የጠናና የሚታወቅ ነገር ውስጥ አይመደብምና ይህን የጠላ ሰው ከፍሯል አይባል። ይህ እንዳለ ሆኖ በርካታ ፉቃሃቦች ሻፊዕዮችንም ጨምሮ ዋጅብ ነው ሌሎች ደግሞ ሱና ነው ያሉበት ሁኔታ ከመኖሩ አንጻር ልክ እንደ ካፍሮች ይሄን መጥላትና ማንቋሸሽ የሸርና የወንጀል በር ይሆናል። ምንም እንኳ ኩፍር ደረጃ ባያደርስም ከዚህ ጋር እያይዘው እስላምን ማንቋሸሽና አይ ይሄ እስላም ውስጥ አይገባም የለም የእስላም ህግ አይደለም ቁርአን ሐዲት ላይ አልተነገረም ብሎ መጥላት ሁለቱ በተወሰነ መልኩ ልዩነት አላቸው። አማኝ የሆነው በሙሉ በዲን እስላም ህጋቶች ደስተኛ ሊሆን ቁርአንና ሐዲት ላይ በግልጽ የተነገረ አላህ ረሱሉ عليه الصلاة والسلام የደነገጉት ነገር በሙሉ ኸይር ነው፣ መልካም ነው፣ ሰው ልጆች ዱንያም አኺራም ላይ የሚጠቅሙ ናቸው ብሎ ሊያምን ይገባዋል። የተከለከሉ ነገሮችን በሙሉ እንደዚሁ ጎጂዎች ናቸው፣ አያስፈልጉም፣ እንደሚጎዱን አላህ ስላወቀ ነው የከለከለን ብሎ ሊያም ደስተኛ እርግጠኛ ሊሆን ይገባዋል ሙእሚን። ሌላኛው ጥያቄ ገጠር ያሉ ቤተሰቦቻችን ሽርክ ያሻርካሉ፣ እነሱ ካፊሮች ናቸው። ሲሞቱ አላህ ይርሐማቸው ማለትስ ይቻላል?

ሌላ መንገድ የተከተለ የወደደውን የመረጠውን ይዞ እንዲሄድ ይደረጋል ዱንያ ላይ መጨረሻ ላይ ግን እሳት ውስጥ ይገባል። እሳትም የከፋች መግቢያና መመለሻ ናት ብሏል አላህ ተባረከ ተዓላ። በዚህ የቁርአን አንቀጽ መሠረት አንድን ሰው ሙሽሪክ ነው ካፊር ነው ወንጀለኛ ነው ማለት የሚቻለው የሰራው ያለው ስራ የሄደበት ያለው መንገድ ትክክል አለመሆኑ በደንብ ተነግሮት ማስረጃ ደርሶት ከዛ በኋላ እምቢ ብሎ በያዘው ጎዳና ከተጓዘ ነው። የሰራው ስራ ሽርክ ከሆነም አንተ ሙሽሪክ ነህ፣ አንተ ካፍር ነህ የሚባል ሌላ ወንጀል ከሆነም አንተ ወንጀለኛ ነህ የሚባል እንጂ ማስረጃ ግልጽ ሆኖ ሳይደርሰው በፊት ባላዋቂነት ሰርቶት ሊሆን ይችላል፣ ነገሮች ተመሳስለውበት ሊሆን ይችላል፣ ሌሎች ሲያደርጉ አይቶ እነሱን ተከትሎ ሊሆን ይችላል። ዲን በግልጽ የሌለበትና መድረሳ መስጂድ ኢስላም ያልተስፋፋበት አካባቢ ላይ የሚኖር ሰው ራጅሑና ትክክለኛው ባላዋቂነቱ ዑድር ይሰጠዋል። መማር እየቻለ ማወቅ እየቻለ በስንፍና ነው የተወው እስካልተባለ ድረስ ምንም እንኳ ባለንበት ጊዜ የእስላም እውቀት በቀላሉ ከሁሉም ዘንድ መድረስ ይችላል የሚባል ቢሆንም አንዳንድ ዕድሉን የማያገኙ የተለያዩ እንቅፋቶች ያሉባቸው ሰዎች ይኖራሉ። በእንዲህ አይነቱ ሁኔታ ላይ የሚኖር ሰው የኩፍር የሽርክ ተግባር እንኳ ቢፈጽም በትክክል ሥራው ሽርክ ነው፣ ኩፍር ነው ተብሎ ተነግሮት ማስረጃ ደርሶት እስካልሆነ ድረስ ግለሰቡ ሙሽሪክ ነው ካፍር ነው አይባል። ሁለት ነገሮችን ልንለይ ይገባና የኩፍር የሽርክን ተግባር ስናይ የተገኘው ከማንም ይሁን የት ይህ ተግባር ሽርክ ነው ይህ ተግባር ኩፍር ነው እንላለ። አድራጊውን ግን ሙሽሪክ ነው ካፍር ነው የምንለው መስፈርቶች ሲሟሉ ነው። መረጃ ደርሶ ታውቆ በግልጽ ይህ ስራ ሽርክና ኩፍር መሆኑን ከማወቁ ጋር ሆን ብሎ እንዳደረገው ካወቅን በኋላ ነው ግለሰቡን ሙሽሪክ ካፍር የምንለው። ይህ ባልተሟላበት ሁኔታ ላይ ኩፍር ያየንበትን ሁሉ ካፍር ነው አንል። ካፍርን ካፍር ያላለ ካፍር ነው የሚባለው ካፍርነቱ በግልጽ ለሚታወቅና ለተረጋገጠ ሰው በመሰረቱ ሙስልም ለሆነ ለሚሰግድ፣ ለሚጾም ላኢላህ ኢላላህ ሙሐመድን ረሱሉላህ ለሚል ሰው በደፈናው በጥቅሉ ይሄን አንጠቀም። ሙስልምነቱ በሐቅ በርግጠኝነት የተረጋገጠን ሰው እርግጠኛ ሆነን እንጂ በጥርጣሬና በግምት ከስላም ማውጣት አይቻል። አንድ ሰው ላኢላህ ኢላላህ ሙሐመድን ረሱሉላህ ካለ አላህን ከወደደ ነቢን ከወደደና ዲነል እስላምን ሃይማኖቴ ብሎ ከያዘ የዚህን ተቃራኒ ሆን ብሎ ካላደረገ ድረስ ሙስልም ነው። ሙስልምነቱ በዚህ መልኩ ከተረጋገጠ በአንዳንድ አሻሚና አጠራጣሪ በሆኑ ሁኔታዎች ላይ ጥርጣሬን መሰረት አድርገን ከስላም አናወጣውም። ላይ ላይላህልላ ሙሐመድ ረሱሉ ላህ በማለቱ ሶላት በመስገዱ ዲነል እስላምን እንደ ሃይማኖት መርጦ በመቀበሉ ሙስልምነቱ ተረጋግጧል። ከዛ በኋላ ግን አንዳንድ የኩፍር የሽርክ ተግባራትን በማንጸባረቁ ከፍሯል፣ አልከፈረም፣ ጠጋ ብለን የሱን ሁኔታ መርምረን የምናረጋግጠው ነገር ነው። የሰራው ስራ ያደረገው ነገር ሽርክ፣ ኩፍር መሆኑን ላያውቅ ይችላል። የተለያዩ ሹብሃዎችና ታዊሎች ኖረውት ሊሆን ይችላል። ስለዚህ አጠራጣሪ ነው። ቀርበን አስረድተ ነው ይሄን አጠራጣሪ ሁኔታ ሸኩን አስወግደን በእርግጠኝነት አውቆና ሆን ብሎ ነው የሚያደርገው ብለን ካወቅን በኋላ ነው ካፍር ነው ሊባል የሚችለው። ስለዚህ ሙስሊምነቱ በእርግጠኝነት የታወቀን ሰው በጥርጣሬ ከስላም ማውጣት አይቻልም። በስህተት ብዙ ሰዎችን ወደ እስላም ማስገባትና ሙስልም ናቸው ማለት ይሻላል፣ በስህተት አንድን ሰው ከእስላም ከማውጣት ተብሏል። የኩፍርን ቃል የተናገረ ሁሉ ስለተናገረ ካፍር እንደማይሆን ሙስልምነቱ የተረጋገጠን ሰው በጥርጣሬ ከእስላም ማስወጣት እንደማይቻል የአቂዳ የፍቅህ ክታቦች ላይ በሰፊው ተዳሶ የምናገኘው ጉዳይ ነው። ያለ እውቀት የሚናገሩ በግምትና በስሜት የሚናገሩ ሰዎች አላህን ሊፈሩ ሊጠነቀቁ ይገባቸዋል። ጥቅል የሆኑ መረጃዎችን ይዞ መናገርም አደጋ ነው። እንዲህ ያረገ ካፍር ነው ተበለዋልና ይህ የሰራ ሁሉ ካፍር ነው አነለ የፍቅህ የሱል ዑለሞች ረሂመሁሙላህ ተዓላ ወላየቲሙ ልክሙ ሐታ ተጅተሚ ኩሉ ሹሩጡ ወልመዋኒዕ ተርተፊዕ ብለዋል። የትኛውም ፍርድ ሙሉ አይሆንም መስፈርቱ ተሟልቶ ፍርዱንም ተግባራዊ ለማድረግ የሚከለከሉ ነገሮች የሌሉ መሆናቸው ሳይረጋገጥ በፊት ብላዋል። ጃህል መሆኑ ማን ነው ሰዎችን ከሰላም ለማውጣት ፍልሽሪክ ለማለት ለማለ መጓጓት ዲን ወደ እነሱ እንዲደርስ ለምንድን ነው እንዲህ የሆኑት ብሎ ምክንያቱን ለማወቅ ጥረት ልናደርግ ይገባል ሌላኛው ጥያቄ ስለ ዲኔ ከማወቅ በፊት ብዙ ሶላት አልሰግድም ነበረ ስለ ዲኔም ካወኩ በኋላ ስድስት ሶላቶችን ጊዜ አሳልፌ ሰግጃለሁ እና ምን ማድረግ አለብኝ ካፍር የሚባለው ሑክም ላይስ እገባለሁ የሚል ጥያቄ ስለ ዲን ምንም ሳናውቅ በፊት በሰራ በሰራነው አላህ ተባረከ ወተዓላ አይጠይቅም ነቢይ ዘንድ አለይሂ ሰላት ወሰላም አንድ ሰሓቢ ሶላት ፈጠን አድርጎ ሲሰግድ አይተውት፣ ሂድ ስገድ፣ አልሰገድክም፣ ሂድ ስገድ፣ አልሰገድክም ብለው ሶስቴ አመላልሰውታል። መጨረሻ ላይ አንተን በሐቅ በላከህ በአላህ እምላለው ከዚህ የተሻለ አሰጋገድ አላውቅም፣ አስተምረኝ ብሏቸዋል። ነቢ ሰላት ወሰላም የሶላትን አሰጋገድ ዋና ዋና የሚባሉ ህግጋትን አሳውቀውታል። ከዚህ በፊት በዚህ መልኩ የሰገድከውን ድገም፣ መልሰ ስገድ ግን አላሉትም። ዓለይሂ ሰላ ሳናውቅ በፊት ያለፈው አልፈዋል። በቀጣይ ዲንን ማወቅና የዲን ህግጋትን አሳምሮ መተግበር ነው። ካወቁ በኋላ ስድስት ሶላት ማሳለፍ ትልቅ ጥፋት ነው። ሆኖም ወቅቱ ሙሉ በሙሉ እስኪወጣ ድረስ ካላሳለፉት ማዘግየቱ ብቻ ካፍራ አያስብልም። ሶላት መስገድ ብቻ ሳይሆን ወቅቱን ጠብቆ መስገድ ያስፈልጋል። ሶላታችሁን ጠብቁ ብሏል። አላህ ተባረከ ወተአላ አሳምራችሁ ያስተካክላችሁ ስገዱ ብሏል። ከሶላት መስፈርቶች መሃል አንዱ ወቅት ነው። ወቅቱ ሳይገባም መስገድ አይቻልም። አሳልፎ መስገድም አይቻልም። ሌላኛው ጥያቄ ከወለድኩ አርባ ቀን ሞልቶኝ ደሞ አልቆመልኝም፣ አምስት ቀን ጨመርኩ አልቆመልኝም፣ እና እየታጠብኩ በየሶላቱ እሰግዳለሁ እንዴት ይታያል የሚል ጥያቄ ነው። የወሊድ ደም አብዛኛውን ጊዜ አብዛኞቹ ሴቶች ዘንድ እስከ አርባ ቀን ነው የሚፈሰው። አልፎ አልፎ እስከ ስልሳ ቀን ሊዘልቅ ይችላል ተብሏል። ሆኖም ከአርባ ቀን ቢያልፍም መልክና ይዘቱ ካልተቀየረ እስከ ስልሳ ቀን መጠበቅ ተገቢ ነው። ከአርባ ቀን በኋላ መልክና ይዘቱ ተቀይሮ ከሆነ የበሽታ ደም ነው ሊሆን የሚችለው። ታጥቦ ለእያንዳንዱ ሶላት እስትንጃ አድርገው ራስን አጽድተው ውጡ አድርጎ መስገድ ይቻላል። ለእያንዳንዱ ሶላት መታጠቡ ግዴታ አይሆንም። ወይላ የሚወጅበው እስትንጃና ውጡ ነው። ስለዚህ ስልሳ እስካልሞላ ድረስ ይዘቱ ከወሊድ ደም ካልተቀየረ መጠበቅ ነው። ሁኔታው ከወሊድ ደም ከተቀየረና ሌላ ጊዜም የሚቆመው በአርባ ከሆነ ይህ የበሽታ ደም ስለሚሆን ለየ ሶላት ውስጥ እንጃና ውዱእ ያደርጉ መስገድ በቂ ነው። ሌላኛው ጥያቄ የምሰራበት ቤት የስራ ጫና ስለነበረብኝ እረፍት ለማውጣት ብዬ አሰሪዎቼን ኒካህ ላደርግ ነው አልኳቸው። እኔ ለእረፍት ብዬ ነበረ። እነሱ ደስታሽ ደስታችን ነው ብለው 500 ብር ሰጡኝ እና በጣም ከበደኝ፣ ለነሱ መመለስም ከበደኝ። ለደሃ ብሰጠስ የሚል ጥያቄ። ውሸት በዲናችን ሐራም በርካታ ዑለማዎች ዘንድ ከሐራምነትም ከፍ ብሎ ከከባድ ወንጀሎች ከከባይ ረዝኑ የሚመደብ ነው። ኢማም አህመድና ሌሎችም እንዳሉት የሙናፊክነት ምልክትም ጭምር፣ በዱንያም በአኺራ መጨረሻው የሚያስጠላ የሚያሳፍርም ስነ ምግባር። ስለዚህ ሙእመን ሙስልም ምላሱን ውሸት ሊያስለምድ አይገባም። በተለይ እንደጋብቻ ያለ ትልቅ ጉዳይ ላይ መዋሸት እጅግ ከባድ ወንጀል። ነቢያችን ሰለላሁ ዐለይሂ ወሰለም ሶስት ነገሮች ቀልዳቸውም ቢሆን ቁም ነገር ነው ብለዋል። ከዚህ አንዱ ኒካህን ጠቅሰዋል። አላህም በተከበረው ቃሉ ወላ ተተኺዙ አያቲላሂ ሁዙወን ብሏ። የሸሪያ ህግጋትን ማሾፊያ ማላገጫ ማድረግ አያስፈልግም። ገንዘቡን በተመለከተ ያለ አግባብ የተገኘ ገንዘብ ነው፣ በውሸት የተገኘ ገንዘብ ነው። አላህማ ኢላ በተለምዶ ሁሌ የረፍት ሲወጣ ገንዘብ የሚሰጡ ከሆነ ይሄ ችግር የለው። ሌላ ጊዜ የማይሰጡትን ላገባነው ስለተባሉ ከሆነ የሰጡት በባጢል በውሸት የተገኘ ገንዘብ አላ በተከበረው ቃሉ ወላ ተአኩሉ አምዋለኩም በይነኩም ቢል ባጢል ብሏል ገንዘባችሁን በመካከላችሁ በባጥል ያለ አግባብ አትብሉ ብሏ ስለዚህ ተውበት ማድረግ ገንዘቡን ለምስኪን በመስጠት ራስን ማጥራት ተገቢ ሌላኛው ጥያቄ፣ የአጎቴ ልጅ አባቱ በህፃንነቱ ነው የሞተው እና ቆይቶ እናቱን አጎቱ አገባት፣ ማለት የአባቱ ወንድም። እናም ልጁ አድጎ ሰው ቤት ነው የሚሰራው፣ ለሱ አባቱ ንብረት ትቶለት የሞተውን የሚጠቀሙበት የእንጀራ አባቱና እናቱ ናቸው ይህ አያስጠይቃቸውም የሚል ጥያቄ ነው። አላህ ተባረክ ወተዓላ በተከበረው ቃሉ ወላ ተቅረቡ ማለል የቲም ኢላ ቢለቲ ሂየ አሕሰን። በላ የየቲምን ገንዘብ መብላት ከባድ ወንጀል ነው። ያለ አግባብ በግፍ በበደል የየቲምን ገንዘብ ንብረት የሚበሉ የሚጠቀሙ ሆዳቸው ላይ እሳት ነው የሚበሉት ብሏል። አላህ ተባረክ ወተዓላ ኢቅያም ቀንም የጋለች የጀሃንም እሳት ውስጥ ይገባሉ ብሏል። ከአንዳንድ ቀደምት ሙፈስሮች እንደተነገረው ዱንያ ላይ የየቲምን ንብረት በግፍ የበላ አኼራ ላይ ካፉ ካፈንጫው ከጆሮው እሳት ይወጣል ተብሏል ዱኒያ ላይ የበላው አኼራ ላይ እሳት ሆኖ ውስጡን እያቃጠለው ካፍ ካፈንጫው ነበልባሉ ይወጣል ተብሏል ኢነማ ያዕኩሉነ ፊ ቡጡኒሂም ናራ ከሚለው ወስደውት ቁርአኑ ላይ የየቲምን ገንዘብ አትብሉ ብቻ ሳይሆን ለየቲሙ ንብረቱን ሀብቱን ለመጠበቅ ለማሳደግ በሚያስችል መልኩ እንጂ አትቅረቡት ነው የሚለው ዝሙትን አትቅረቡ እንዳለው አላህ የየቲምን ንብረትም በአማረ መልኩ እንጂ አትቅረቡት ነው ያል ስለዚህ የቲም ያላቸው ሴቶችን የሚያገቡ ሰዎች ጥንቃቄ ሊያደርጉ አላህን ሊፈሩ ይገባቸዋል። ሌሎችም እንደዚሁ ይበልጥ ግን ባልሆነው የሚገቡ ከንብረት ጋር ስለሚነካኩ ከሌሎች ይልቅ ጥንቃቄ ማድረግ ይገባቸዋል። የቲምን ገንዘብ መብላት ከከባድ ወንጀሎች መሃል አንዱ ስለሆን ነብዩ በግልጽ ሐዲታቸው ላይ ተናግረዋል። ስለዚህ ለልጅ ለወራሽ ንብረቱን ሊመልሱለት እስከዛሬ ያለአግባብ የበሉትንም ሊያስተካክሉ ሊቶብቱ ይገባቸዋል። ምስት የልጁ እናት በሚስትነቷ ከባሏ ድርሻዋን መውሰድ ትችላለች። ልጅ እስካለው ድረስ ድርሻዋ አንድ ስምንተኛ ነው የሚሆን። ከዛ ውጭ ያለው የልጅና ሌሎች ወራሾች ካሉም የነሱ ነው የሚሆን። የራሷን ድርሻ ለይታ ከባሏ ጋር ብትጠቀም ችግር የለው። የልጆች ግን መመለስ፣ መጠበቅ መቻል አለበት። ሌላኛው ጥያቄ የቤተሰብ ግሩፕ የተባለ ዋትስአፕ ላይ በሪከርድ የገቡ ማውራት ከአክስት ከአጎት ልጆች ከዛም በላይ እንዴት ይታያል የሚል ጥያቄ ነው። የግሩፕ ዓላማ ዝምድናን መቀጠል፣ መልካምን ነገር ማስፋፋትና መማማር ከሆነ ሌሎች ፊትናዎች እስካልተፈሩ ድረስ በመሰረቱ ችግር የለም። ነገር ግን ሴቶች እዛ እየገቡ እየሳቁ እየቀለዱ ሊያወሩ አይገባም። በውስጥ በኩል ሌላ ፊትና ሊመጣ ስለሚችል ከእንዲህ አይነት ችግሮች ከጠራ ዝምድናን ከመቀጠልና በመልካም ነገር ከመተባበር ይመደባል፣ ችግር የለውም። ላክን ፊትና እንዳይመጣ በሮችን ማጠር። ህጎችን ማስቀመጥ በተቻለ ያክል ሴቶች በድምፅ ገብተው እንዳያወሩ ማድረግ፣ ካወሩም አጠር ያለ መልእክቶች ብቻ ካሏቸው ቆፍጠን ባለ ድምፅ አስተላልፈው እንዲወጡ ማድረግ ይቻላል። ወንድና ሴት እዛ ላይ ተቀላቅሎ ፊትና እንደሚመጣ እርግጠኛ ከተኮነ ግን ሸሪዓችን የሸርን በር ዝጉ ስላለ ይከለከላል። ሌላኛው ጥያቄ ማግባት ፈልጌ አባትሽ ስለሚያሻርክ ከእስልምና ውጪ ነው ኒካህ ማሰር አይችልም አሉኝ ሙዋሂድ የሆነ ቤተሰብ የለኝም እዚህ ኒካህ የሚያስር ኡስታዝ አለ እሱ ቢያስርልኝ ይሆናል፣ ቃዲ እንዳያስርልኝ ያለሁት ውጭ ሀገር ነው የሚል ጥያቄን ሴት ልጅ የሚደረው ወልይዋን ከኒካህ መስፈርቶች፣ መሰረቶች መሀል አንዱ ወልይ መኖር የሴት ልጅ ኃላፊ መኖር የሴት ልጅ ወልይ ኃላፊ የሚባለው አባት፣ የአባት አባት፣ ወንድሞች ሸቂቅ የሆኑ በአባት በእናት የሚገናኟቸዋል፣ ያአባት ብቻ እንደዚሁ የወንድም ልጆች የአባት ወንድሞች ሴት ልጅ የደረሰ ልጅ ካላት 15 ዓመት የሞላው ለአካለ መጠን የደረሰ እነዚህና እና መሰሎቻቸው ናቸው። ከነዚህ መሃል ማናቸውም ከሌሉ አልያ ደግሞ ያለበቂ ምክንያት እምቢ ካሉ ወይም መስፈርቱን ካላሟሉ በሸሪዓ ፍርድ ቤት ይታሰራል። በህጋዊ በትክክለኛ ቃዲ። በተረፈ በየመንደሩ ቃዲ ነኝ ብለው እውቅና ሳይኖራቸው ትክክለኛ የቃዲነት ሹመት ሳያገኙ ኒካህ ማሰር ጥፋት ነው። ባሉበት ሀገር ቃዲ ከሌለ ሌላ ሀገር አመቻችቶ ሰው ወክሎ ጉዳይ የሚያስፈጽም ሰው ወክሎ ኒካህ ማሳሰር ይቻላል እንደዚሁ አባቶች ሙሽሪክ ናቸው ሙዋሒድ የሆነ ቤተሰብ የለኝም ይሄም ጥንቃቄ የሚያስፈልገው ድምዳሜ ነው ከላይ መግቢያ አካባቢ ላይ እንደተናገር ነው ብዙ እህቶች አባቴ ሙሽሪክ ነው የሰቦች የሙሽሪክ ናቸው ይላሉ ምንድን ነው ጥፋታቸው ሲባሉ ሀሙስ ማታ ቡና ያፈላሉ ከሶላት በኋላ ዱዓ ያደርጋሉ ይላል ምላሳችንን ያዝ ልናደርገው ይገባ ይገባናል ቢድሃና ሽርክን ወንጀልና ሽርክን ኩፍርን ለይተን ልናውቅ ይገባናል ብዙ ዲን ያላቸው አላህን ረሱልን የሚወዱ ቁርአን ሐዲት ያልደረሳቸው ሰዎች አሉ። በአግባቡ ስናደርስላቸው ላለፈው ህይወታቸው ተጸጽተው ተቆጭተው ተውሂድን ኢማንን የሚቀበሉ ሰዎች አሉ። አንዳንዴ ማስረጃ ደርሷቸው ሊሆን ይችላል ነገር ግን እኛም እናደርስበት መንገድ እንዳይቀበሉ አድርጓቸው ሊሆን ይችላል። ማስረጃው መድረሱ ብቻ ሳይሆን የሚደርስበት መንገድም መታየት አለበት። እንግዲያውስ ስነግርህ ያለው የራስህ ጉዳይ ብሎ መሄድ ብቻ አይደል። ናህም ጥቂት የማይባሉ ሰዎች በጭፍን የነበሩበትን መንገድ እየተከተሉ ሐቅን አልቀበልም እያሉ አንተ ትናንት ተወልደ አንቺ ትናንት መተሽ የሚሉበት ሁኔታ ለይሄም ጀህል ናቸው። ትናንት ዛሬ እኮ አይደለም። በየሶላቱ የምንቀራውን ቁርአን ነው ማስረጃ እያቀረብኩላችሁ ያለው። ኢያ ከነዕቡዱ ወኢያ ከነስተዒን። ይሄ ነው ተውሂድ። አንተም ብቻ ነው የምናመልከው ካንተ ብቻ ነው እገዛ እርዳታ ምፈልገው ነው ሚለው ሙስሊም በየሶላቱ ሶላት ላይ ፋቲሃ ላይ አላህ ፊት ቆመን ኢያ ከነዕቡዱ ኢያ ከነስተዒን ብለን ስናበቃ ከሶላት በኋላ መቃብር ጋር ወልይ ጋር መሄድ የለብንም የሚል እርጋታ የተሞላበት እውቀት የተሞላበት ማስረጃ ሳይሰላችሁ ማድረስ ያስፈልጋል። አላኩለሀል ከላይ እንደተገለጸው ሽርክ የሰራ ሁሉ ሙሽሪክ አይባልም። የኩፍር ንግግር የተናገረ ሁሉ ካፍር አይባልም። ግራ ግራቀኙ ይታያል ማስረጃ ደርሶታል አልደረሰውም ይባላል። ኢላ ሆኖም ሙሽሪክነታቸው ማስረጃ ደርሷቸው ከተረጋገጠ ካፍር ከሆኑ አሊያ ደግሞ ሙሉ በሙሉ ሰላት የማይሰግድ ከሆነ አባት፣ ወንድም ኒካህ ማሰራ አይችሉ። ከነሱ ቀጥሎ ያለ አጎት፣ ወንድም፣ የወንድም ልጅ መጨረሻ ያጎተም ልጀምር፣ በአባት በኩል ያሉ እነሱ እንዲያስሩ ይደረጋል። የላይኛው መስፈርቱን ካላሟላ ይህ ካልተገኘ በሸሪያ ፍርድ ቤት እንጂ በየመንደሩ 200 300 ብር የተቀበሉን ኒካህ የሚያስሩ የሰውን ህይወት ትዳርን የሚያበላሹ ናቸው። አላህን ሊፈሩ ይገባቸዋል። ሙስሊም ለዲኑ የሚጠነቀቅም ሊመክራቸው ሊመከራቸው፣ እምቢ ካሉ ለሚመለከተው አካል ሊያሳውቅ ይገባዋል። ሌላኛው ጥያቄ ጓደኛ ነበረችኝ፣ ጓደኛ ብቻ ሳትሆን ቤተሰብም ነን። እናም ባለቤቴ ጓደኛሽ አንቺም ብላ እዚህ ቤት ከመጣች ሶስቱንም ኒካህ አውርጄልሻለሁ አለኝ። እስካሁን ልጅቱ ጋር አልተገናኘንም። ወደፊት በደስታም ባሀዘንም ጊዜ መገናኘታችን አይቀርም እና ባለቤቴ ምን ማድረግ አለበት? እዛ ቤት አንቺም ብላ ከመጣች ነው ያለው። ከዛ ቤት ለቅቄ ወጣሁኝ። ወደፊት ያለሁበት ቦታ እኔም ብላ ከመጣችስ ምን ማድረግ አለብን? የሚል ጥያቄ። ባልና ሚስት ያላቸው ግንኙነት ያማረና አንዱ ሌላኛውን ሐቅ የሚጠብቅበት ሊሆን ይገባል። ባል የምስት ዘመዶች እንዳይመጡ ሊል፣ ምስትም ባሏን ዘመዶች እንዳይመጡ እንዳላያቸው ልትል በጭራሽ አይገባም። አላህ ተባረከ ወተዓላ ዝምድናን መቁረጥ ትልቅ ወንጀል እንደሆነ ነግሮና። ስልጣንን ብታገኙ ምድርን ልታበላሹ፣ ዝምድናን ልትቆርጡ፣ ዝምድናን ልትቆርጡ ትከጅላላችሁ እንዴ ብሏል። ባል ሚስቱ ላይ ስልጣን አለ ስላገባና ሥልጣን ስላለው ብቻ ዘመዶች እንዳይመጡ ከመጡ ፈትቼሻለሁ ሊል በጭራሽ አይገባም። ችግር ካለባቸው ዘመዶች መምከር ነው። ተመክሮ እምቢ ካሉ ይሄኔ በእነሱ ጥፋት ነውና አይምጡ ቢባል፣ አትገናኝ ከእነሱ ጋር ቢባል ችግር የለም። እንደዚሁ ደግሞ ፍቺን መጫወቻ ማድረግ ለሌሎች ችግሮች መከላከያ ማድረግ አያስፈልግም። ፍቺ፣ ኒካህ የተከበረ የሸሪዓ ሕግ ነው ልንጠብቀው ልንከላከልለት ይገባል እንጂ የሌሎች ነገሮች መከላከያ ልናደርገው አይገባም። እዚህ ጋር ፍቺ ይከሰታል አይከሰትም የሚለውን በተመለከተ ሑክሙ ከባልንያ ጋር የተያያዘ ነው። ል አትምጣ ከእሷ ጋር ከተገናኘች ኒካህ ወርዶ አለ ሲል ምን ማለት ነው የፈለገው? እንደ መሐላ ነው ይሄን የተጠቀመው ከተባለ ራዲሑ በዑለሞች መሃል ኪላፍ ቢኖርበትም ትክክለኛው ፍቺ አይሆን። ወላሂ እንዳትመጣ፣ ወላሂ እንዳትሄጅ፣ እንዳትገናኙ እንዳለ ነው የሚቆጠር። በትክክል ፍቺን ከሆነ የነየተበት አስቦ አውጥቶ አውርዶ ሁለተኛ እምቢ ብላ ከዘመዷ ጋር ከተገናኘች ኒካህን አውርጃለሁ ብሎ ከሆነ ይሄን ቃል የተናገረው እሷ ቤት ስትመጣ ስትገናኙ ኒካሑ ይወርዳን ቤት ቀይር ያለሆኝ እዛ መታ ብንገናኝ ስለሚለው ይሄም በተወሰነ መልኩ ከሱንያ ጋ ግንኙነት ይኖረዋል። ነገር ግን ባህሩና አብዛኛው እሱና ትዳሩ ያለበትን ቤት ከረገጠች ከመጣች ማለት እንደፈለገ ነው የሚያሳይ እንጂ ክራይ ቤትም ይሁን ቢቀየር የራሱ ቤትም ሆኖ ሸጦ ሌላ ቢገዛ ትዳሩ ያለበት ሚስቱ ያለችበት ቤት ይህቺ ዘመድ ብትመጣ ከተገናኙ ኒካህን ማውረድ እንደሚፈልግ የሚያሳይ ነው። ሕክሙም ይያዘው ከእውነታዎች ጋ ነው ከስያሜዎች ጋር አይደል። ባለቤቴን ለሶስት ፈትቻለሁ አሁን መማለስ እንፈልጋለን ተብሎ ተጠይቆ አንዳላዋቂ ስሙን ቀየራትና እንደገና ተጋቡ ችግር የለውም ብሎ እንዳለው ሊሆን አይገባ። ቤቱ ስለተቀየረ ብቻ ሕክሙ አይቀርም፣ ዋና አላማው አንቺ ባለሹበት መታ እንዳትገናኙ እስከሆነ ድረስ ማለት ነው። ሆኖም እሱ ይሄን ሀሳብ አንስቶ ጓደኛሽን እህትሽን ማከራችሁ ያለውን ችግር አስተካክላችሁ አብራችሁ መኖሩ የተሻለ መዋደድ መጠያየቅ፣ መዘያየር፣ በመልካም ነገር መተባበር አላህ የሚወደውና ምድር ላይ ራህመት፣ እዝነት እንዲሰፋ የሚያደርግ ነው። እሱ እህትህ እኔ ጋር እንዳትመጣ ዘመድ እኔ ጋር እንዳትመጣ ቢባል እንደማይወደው ሁሉ ባለቤት ሆነም ዘመዶችሽ አንቺ ጋር እንዳይመጡ ሌላ አይገባውም። ነቢያችን ሰላት ሰላም አንዳችሁ አያምንም ለራሱ የሚወደውን መልካም ነገር ለወንድሙ ለእህቱ እስካልወደደ ድረስ ብለዋል። አደ ላሁ ተዓላ ዓለም። ለዛሬ በዚህ እናወጋለን። አሰላሙ አሌይኩም ወረህመቱላህ ወበረካቱ።